ዛሬም ዶሮ ዶሮ ነው፣ ወደፊትም ምን ጊዜም ዶሮነቱን ሳይቀይር ዶሮ ዶሮ ሆኖ ይቀጥላል። አይደለም እንደ ያዛልዬ እኮ ጥብስም ሆነ ቅቅል፣ ወጥም ሆነ አሮስቶ ዶሮ ያው ዶሮ ነው። አባቤ እኮ ዶሮ አይደለም ተርኪ ነው። እንደ ፈራሁት። ይኸውልሽ፣ እኔ እኮ በቀሰም የተነፋ ዶሮ መስሎኝ ነበር። ሁሉ ድግስ የተደገሰለት ዛሬ ምን የሚሉት በዓል ነው? ምስኪን ዘሩ ምስኪናት በላይ ምንንም እኮ ያውቀውም። ማነህ እንዳልክዬ እስቲ ቀስ ብላችሁ አስረዱት ይሄንን ጉዳይ ው ዘሩ ታንክስ ጊቪንግ ይባላል። አሜሪካ ነው። በቃ ዝም እናንተ ዝም በሉ። ቻለው ሁሉንም አንተው እንደጀመርክ አንተው ራስህ አስረዳኛ። አንተው ራስህ ንገረኝ። ወዴት ወዴት ወዴት ነው? አይ አባቢ ከእርሶ ጋር መጫወት ስለፈለገ እኛ እስከዛ ድረስ ኪችን ውስጥ ትንሽ ትንሽ የሚበሉ ነገሮችን እናዘገጃጅ ብለን ነው። ተጫውሉ፣ በቃ እነሱን ተዋቸው። አንተው ራስህ ንገረኝ። ታንክስጊቪንግ ምንድን ነው? በቃ በዓል፣ ሌላ ምን ልበልህ? እሽ ጥሩ። እንዴት ተጀመረ? ማን ጀመረው? የምን በዓል ነው ታንክስጊቪንግ? ይሄ የታወቀኮ ነው፣ የአሜሪካን በዓል ነው። በአሉ የአሜሪካን በዓል ነው አወቅኩኮ ግን እንዴት ተጀመረ? በምን ተጀመረ? ማናመጣው? ራሱማ የመጣው ዘሩ ሰተ ትብሎ ደግሞ በአልን ማናመጣው ይባላል? እንዴት ተጀመረ? ቆይ ታንክስጊቪንግ ማለት ምን ማለት ነው? አሁን ለምሳሌ ገናን የገና በዓል ማለት ነው። ገናን እንዴ፣ ምን ማለት ነው ይባላል? አዎ ይባላል። አንተ ሰውዬ ጭንቅላት የለህም እንዴ? ለምን ይባላል? የሚባለውማ ትርጉም ስላለው ነው። ያው ገና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ስለሆነ፣ ለመታሰቢያ ደግሞ በባህላችን የገና ጨዋታ ስለሚደረግ ከበዓሉ ጋር ተያይዞ ስለዚህ ገና ይባላል። እሱ በእኛ ነዋ። በዚህ ሀገር ግን በእንግሊዘኛ በዓል ትርጉም የለው። በዓል ማለት ያው ለምሳሌ ፋሲካ፣ ፋሲካማ ከሁለት ወር ጾም በኋላ ከጌታ ትንሣኤ ጋር ተያይዞ የሚመጣ በዓል ነው። ይሄ ዕብራውያኖቹ ፓስኳ እንደሚሉት ምንድን ነው ፓስኦቨር እንደማለት ነው። ይሄ በሙስሊሞችም እኮ አለ። ከአንድ ወር የረመዳን ጾም በኋላ ኢድ ብለው ፋሲካ ተብሎ እንደሚከበረው በዓል ማለት ነው። እንግዲህ የእኔ እውቀት ነው ይሄን ያህል ነው የተረዳሁት። ካለው ሁሉንም በአንተ መረዳትና እውቀት ታንክስጊቪንግ ጊቪንግ ምንድነው ነው የኔ ጥያቄ። የሚነካው ይሄ ሰው ዘሩ እንዳንጣላ፣ ይሄ በበዓል ሰውን ማፋጠጥ ይቅርብ። ታንክስ ጊቪንግ ማለት ምስጋና ማቅረብ ማለት ነው። ምስጋና ደግሞ የሚቀርበው ለእግዚአብሔር ነው። በዛ ላይ ደግሞ አባቢ ታንክስ ጊቪንግ በአሜሪካኖች የሚከበል ለየት ያለ በዓላቸው ነው አላልኩ እኔ። ታዲያ ምን አልኩ? ይሄ በዓል ታንክስ ጊቪንግ የአሜሪካኖች በዓል ነው ብዬ አላልኩ። እሱንማ ብለሃል። አዎ ብለሃል። ያልተግባባ ነው እንዴት ተጀመረ መቼ ተጀመረ ለምን ተጀመረ በሚለው ሀሳብ ላይ ነው። አልመለስክልኝም እኮ ለምን መሰለህ? አታውቀውማ አታውቀውም እኮ ዘሩ። እንዴት ተጀመረ አትበለኝ። እራሱ ሰተተተተት ትብሎ ተጀመረ ብዬሃለሁ። በምን ተጀመረ አትበለኝ ዘሩ። እውነቴን ነው የምልህ በዚህ ጉዳይ እንዳንጣላ አ ታንክስጊቪንግ ማለት ይኸውልህ በአሜሪካን ሀገር ውስጥ ከሚከበሩ ምርጥ በዓሎች መካከል አንዱ ነው። በመተሳሰብ በደግነት ጭምር የሚከበር አንድ ጥሩ የአሜሪካን በዓል ነው። አር እንደ ቤቢዬ በዛ ላይ ደግሞ አባቢ እንደዚህ ቤተሰብ ተሰባስበው የሚያከብረው በዓል ስለሆነ በጣም ቆንጆ በዓላቸው ነው። ይሄ ጥሩ ነው። እንዲህ እንዲህ አይነቱን ነው ደግነትን፣ ስጦታ መለዋወጥን የመሳሰሉትን መልካም መልእክት ያላቸውን ነገሮች ብንወርሳቸውም አይከፉም።

ቀለዳሮ አረሳፍቅረኛ ግን የቫላንታይን ወጪ መሸፈና ቁጣት ነው። አንተ እዚህ ግንብ ተደግፈ እንደ ኤሊ በሐሳብ የምትጎተተው ሉሉ፣ አንቺ ልጅ ግን እየበሰለሽ መጣሽ ልበል። በሰል ጣጣር ብዬብሃለሁ። አሁን አይመስለኝም ማፊ ደረጃ አለው እኮ መብሰል። ዋናው ጥረት ነው እንጂ ባንዴ መብሰል ይቻላል። እሺ፣ ይሄን ከፈለክ ደግሞ የልምድ ልውውጥ እናደርጋለን። ሴቶች ምን ያብታም ልጅ ብትሆኑ ነው ቦርሳችሁ ውስጥ ትገባላችሁ። እሺ፣ ተዩ መታ ከፋ አይነች እንበል። የሆነች ገባ ወጣ የምትባት ገርደርደር የምትባት የሆነች ቻፓ ነገር አታስፈልግም። ለመግደርደር ደግሞ ምን ገንዘብ ያስፈልጋል? እሺ፣ በሰላ ማፊ ምንድን ነው የሚያስፈልገው? ቢል ስትመጣ መጀመሪያ ልጅ ኪስ ውስጥ ሶስት ጊዜ በቀኝ ኪስ ውስጥ ማሸታሸት፣ ደግሞ በግራ ተገኝ ድቺ ድቺ በዘዴ ገፋ። እኔ አንቺ ሰው የምታስቸግሪው ነገር አለ ምናምን ነገር። ግን የተማርሻት ከቲያትር ትምህርት ነው ወይስ ከዛም ከፍካሹ ብልሹ ሼክስፒር? ዓለም ቲያትርና፣ ሕዝቦቿን ተዋንያን ናቸው ብሏል። ስለዚህ የትም ትማራለህ፣ የትም ትበስላለህ። ሰው የሚመስለው እንዳጣጣዱ ነው ወሳላለ እሱን እንኳን አልሰማው። አይ ከሼክስፒር ጋርማ በጣም ነው የምንቀራረበው። ወዳጅነት አላችሁ? ልክ አንተ ከድንጋይ ካሸዋ፣ ከብሎኬት ጋር እንደምትቀራረበው ማለት ነው። ያንተ ትምህርት እኮ ምን አጋለው? ይኸው ተመረቀ። ተዘፍዝፈ ነው የምትውለው። ወደ ሰላሳዎቹ ትንደረደራለህ ትምዘገዘጋለህ። እሷን ለምን እንደምን እርስቴስ ስምንተኛ ክፍል ስደርስ አሁንም 22 ላይ ነሽ? እቺ ማናት ስድስተኛ ማር ነው የምትለው? ሻሼም አሁን ስምንተኛ ክፍል ስደርስ አንቺ አታብሬም 22 ነኝ ትያለሽ። እኔ የምልህ መግቢያ አንቺ መውጫ እንደሌለው ግቢ 22 ላይ ተንጠልጥለሽ እንደቀረሽ ማን ነገርሽ? እኔ ወንድምሽ ነገርሽ። የሚያጠለጥል ነገር ያንጠልጥል። ክፉ አንተ መንገዱን፣ ዘግተብኝ እንዴት ነው ከ22 መውጣው? አትዘይም ጃምፒ ምንድን ነው እንዲህ ቀይ በቀይ ያሸብረቃችሁ የወጣችሁት፣ እንደ አባቢ ዛሬ ቀኑ ምን ይሆን አላወቅም እ አላወቅሁም ዛሬ ቀኑ ምንድን ነው? ቀኑ ዛሬ ምስኪን አባቢ አታውቂውም። ምን ምስኪን ትለኛለች እንዴ? እኔ ቀኑን አወቅሁት አላወቅሁት ምስኪን ያስብላል? ደግሞ ልንገርሽ፣ አውቀዋለሁ። ዛሬ ቀኑ ቅዳሜ ነው። ነገ ደግሞ እሑድ ነው። ቤቢ አቤት አባቢ ቤቢ ሾ አቤት አባቢ ቤቢ ሻ አቤት አባቢ አቤት አባቢ ትላለች። ስሚል እንገረሽ ዛሬ ቅዳሜ ከሆነ ነገ እሁድ መሆኑ የተረጋገጠ ነው። እኔ ያልኩት ዛሬ ፌብሩዋሪ ቴቲን ነው፣ ነገ ደግሞ ፌብራዋሪ ፎርቲን ነው። እሁድ እሁድ። አዎ ና ልክ ነው። ዛሬ ቀኑ ፌብሩዋሪ 13 ቅዳሜ ነው ነገ ደግሞ ፌብሩዋሪ 14 እሁድ ነው ከነጎዲያ ደግሞ ፌብሩዋሪ 15 ሰኞ ነው ትናንትና ደግሞ ፌብሩዋሪ 12 አርብ ነው እና ታዲያ ምን ይደረግ የሆነ እንደሆነ እኔ ዘሩ ሞላ ምን ላድርገው አባቢ ምንድን የለበስከው ቶሎ ግባና ልብስን ምንድነው እንደ ለምንድነው የምቀይረው? እና ቆይ አገሩ ሙሉ ቀይ ብቻ በለበሰበት መሬቱ ላይ ራሱ ቀይ ብቻ የተነጠፈበት በሚመስልበት ቀን እንደዚህ ጥቁር፣ ግራጫ ብቻ የሆነ ቀለም ነገር ብቻ ለብሰ ስትታይ እሺ፣ ቆይ ምስኪን እንጂ ሌላ ምን ትባላለህ? ቤቢ ምስኪን አትበይን ስልሽ ጭራሽ ከንፈር ትመጭልኛለሽ እንጂ ለሌላው ከንፈር የምትመጩ ላንቺ ነው፣ ከንፈረ የሚመጣጥልሽ። ስሚ እንደውም ላንቺ ላንቺ ነው እ ከለበስሽው ልብስ ቅላቱ የሰውነትሽ ቅጥነቱ። ቤቢ አረ፣ እንደሱ አይባልም። አባቢ እንዴ፣ ቅጥነት ደግሞ አሜሪካ ነገር ተፈላጊ ነው። አባቢ ልቆ ሲትሄድ ድባና ቶሎቀኝ ነው። ምን አጠፋው እንዴ? ግዴለም አባቢ፣ አሁን እሱን ተወውና ግባና ቀይር። ተዘጋጅቶልሃል፣ እኔና ቤቢ አዘጋጅተንልሃል። አባቢ አገሩ በሙሉ ቀይ ለብሷል። ነው እንዴ የምትለኝ? ለብሷል ብቻ አባቢ? አገር ምድሩ ቀይ በቀይ ሆኖ አለ። ሌላውን ተወው፣ ኮፍያ እንኳን ቀይ አድርገው ነው የወጡት። አባቢ ዱላ እንኳን የያዙ ሰዎች ዛሬ ቀይ ዱላ ይዘው ነው የሚንቀሳቀሱት። አላወቁማ ታዲያ። ካላወኩ ይፈረድብኛል እንዴ? አይፈረድብኝ። ቢሆንም ግን አንቺ ቤቢ ምስኪን አትበይ፣ ምስኪን አትበይው አባቢ። ይልቁንስ ግባና ሂድ ልብስን ቀይር፣ ቶሎ በይ። እናንተም እኮ ቀይ የሚባል አይደለም፣ ከላይ ሌላ፣ ታቹ ሌላ ዝንጉርጉር ነገር እኮ ነው አባቢ። ግድ የለም እሱ ካንተ በኋላ ያስተካክላል። መጀመሪያ አንተ ልበስ ብለን ነው አባካ። አባቢ ፈጠን በልና ቀይር አባቢ። አዋይ አንተ ልበስና አባት ቅድሚያ ነው። ከዛ በኋላ ደግሞ ይለብሳል። እንዴ ወይ ጣጣ! በሉሽ መቼስ ምን አረጋለሁ እንግዲህ። አው በየካቲት የመታሰቢያ በዓል አለ፣ በመጋቢት በሚያዚያም እንዲሁ አልፎ አልፎ አንዳንድ የመታሰቢያ በዓላት አሉ። አንዳንዶቹ በዝግ ተከብረው ይውላሉ፣ አንዳንዶቹ ደግሞ ታስበው ይውላሉ። ታስበው ልክ ነው፣ ልክ ነው ኮነሬ። እንደው ግን እርስዎ በየካቲት ወር ምን ትስ ይሎታል? ትዝታ በምን በበዓል? ለነገሩ በእናንተ ጊዜ ላይኖር ይችላል። እንዴት ማለት? በእኛ ጊዜ የሌለ በእናንተ ጊዜ የሆነ አሁን ዛሬ ፌብራሪ 12 ነው 13 ነው። በነጮቹ ሳይሆን በእኛ የካቲት 12 ነው በዓሉ የሚሆነው እሱም ደግሞ የመታሰቢያ በዓል ነው። እንዴ በእኛ የካቲት 12 እኮ በእነሱ ፌብራሪ 20 21 ገደማ ነው። ይሄ ደግሞ በዓሉ ካለፈ በኋላ ነው ማለት ነው። አልገባችሁም? አልገባችሁም? አየሽ፣ አድምጡኛ፣ አድምጡኝ። አለፈም አላለፈም ፌብሩዋሪ 12 ሳይሆን በእኛ የካቲት አስራ ሁለት ነው በዓሉ የሚሆነው። እንኳን እናንተ እዚህ ያላችሁት እኔም ስንትና ስንት ዓመት አሜሪካን ኖሬ የመጣሁት ይሄንን አልሰጠውም። ኮሎኔል፣ በዓሉ በ12 ሳይሆን የሚከበረው ፌብሩዋሪ 14 ነው። ምን ምን አልክ ኮሎኔል? ፌብሩዋሪ 14 ነው በዓሉ። በቃ እኔ እንዲህ አይነት ጨዋታ አልፈልግም። ስንትና ስንት ዋጋ እኮ ተከፍሎበታል። ስንትና ስንት እንደው እንዲሁ እሱስ ልክ ነው። በሲዛር ክላውዲዮ በጣሊያን አገዛዝ ስር ተሳስተታችሁ፣ በቤኒቶ ሞሶሎኒ ጊዜ ነው። ነገ በማንም ይሁን በማንም ለፍቅር ግን ዋጋ ተከፍሎበታል፣ ዋጋ ተከፍሎበታል። ለወገን ፍቅር ዋጋ ተከፍሎበታል፣ ለሀገር ፍቅር ዋጋ ተከፍሎበታል። በቃ በቃ፣ ኮነሬል እሱን ተውትና አባቢ መምጫ አው ደርሷል? እሱም በፌብሩዋሪ ነው የሚመጣው። ከትላ እሱ ሲመጣ እና አንድ ዘሩ ከአሜሪካ ሊመጣሉ ተብሎ ፌብሩዋሪ አስራ አራት በዓል ሊሆን ነው ኮሬ። እንደሱ ሳይሆን አባቢ ሲመጣ ምን መልስለት ብድር ነገር ፈልገል። እንደሱ አትልም ታዲያ? እንደሱ አልን እኮ ያው፣ ዘው ተብሎ ወደ ዋናው ጉዳይ አይገባም ብዬ ኮ ነው። ትንሽ መንደርደሪያ ነገር ታስፈልጋለች። ከኪሳቸው ዘሩ ይመጣል ማለት እንግዲህ መንደርደሪያ መሆኑ ነው። አዎ፣ ከዛ ደግሞ ብድር መጠየቅ መካከለኛዋና ዋና ወኖ ጭብጧ ስትሆን፣ አዎ፣ አባቢ ሲመጣ እንከፍላለን የምትለው ቃል ደግሞ መዝጊያ ወይም ደግሞ መደምደሚያ ናት። ደመደም ነው። እና አሁን አባታችሁ ሲመጣ ምን ለማድረግ አስባችኋል እንዴ ኮነሬል? ምን ለማድረግ እናስባለን ብለው ነው ከሱ ተቀብለን ለእርስዎን ሰጦታለን። ቆይ ቆይ ቆይ ቆይ ዘሩ የሚመጣው መቼ ነው? ደግሞ በዓሉስ መቼ ነው ዘሩ ይመጣል? ደግሞ ለዘሩ መምጣት በዓል ምን ያስፈልገዋል? እንዴ ኮነሬ አባቢ እኮ የሚመጣው ፌብሩዋሪ መጨረሻ ላይ ነው። በዓሉ ግን የሚከበረው እሁድ ፌብሩዋሪ 14 ቀን፣ አሁን ዛሬ ደግሞ ፌብሩዋሪ 13 ነው። ስለዚህ ይሄው አፍንጫችን ላይ ነው። ቆማለች እኮ ወጥራ ይዛናለች። አይ እናንተ ልጆች ባካችሁ ታሪክ አታጣሙ። የካቲት 12 ማለት ፌብሩዋሪ 14 አይደለም። የካቲት ሁለት ነው። ባሉ ወኔ ቅዱስ ማፍዬ፣ ስለምን ባል ነው የሚያወሩት? አብርሃ ደቦጭና ሞገስ አስገዶም ግራዚያኒን በቦምብ ያጨማለቁበት እንቢ አሻፈረኝ ለፋሽስት አልገዛም ያሉበት ነ ደፈራሁት ታዲያ፣ ለዚህ በዓል አከባበር ምን ብድር ያስፈልገዋል? ዘን ብሎ ማክበር ነው እንጂ። ታዲያ ሌላ የትኛውን በዓል ነው የምታወሩት፣ የምታከብሩት? ሴንት ቫላንታይን ለፍቅር የተሰዋበትን ቀን ቫላንታይን ዴይ የዓለም የፍቅር ቀንና የበሰለ አገላለጽ በበሰለችው የቲያትር ባለሙያ ተሰጣ። ሬድዮናችሁን ከብታችሁ አዳምጡ። የፍቅር ቀን ቢከበር ሁሉም ቀኖች የፍቅር ቀን ቢሆኑስ ጥሩ እኮ ነው። ሰው ከሰው ቢግባባ፣ ቢተሳሰብ፣ ታስቦ ቢውል ቢፋቀር እንዴት ደግ ነበር። እንዴ ኮነሬል፣ ይሄ ቀን እኮ ይለያል። ቫላንታይን ዴ ይባላል። ሆቴሎቹ ራሱ ታላቅ ቅናሽ አድርገው ሳይሆን ብለው እንግዶቻቸውን ያስተናግዳል። አምረውና አጊጠው ለጥንዶች ያልጋ ቅናሽ ሁሉ ያደርጋሉ ያደርጋሉ። አይደለም ይላሉ ይላሉ። ለዛ ነው ብድር፣ ግሩም ነው። የካቲት አስራ ሁለት አለ ያ የካቲት 23 ደግሞ አለው። የአድዋ ድል በዓል ለእኛ ለሐበሾች ለኢትዮጵያውያን ኩራት፣ ለአፍሪካውያን ትምክህት። ምን አለ ታዲያ የቫለንታይን ዴን ያክል ትኩረት ብትሰጡት? ለምን ነፈጋችሁት? ተናገራ ወጣቱ የነብርጣሁ ኮነሬል፣ ይሄ ማለት እኮ ይ አታክብሩ ማለት ያለን ግን ለማንነታችን ከእኛነታችን ቀድሚያ እንስጥ ነው ምለው። በነገራችን ላይ ይህንን ቫላንታይ እንዲህ እነሱ የእኛን ያህል አያከብሩትም። እንደው የእኛ ነገር ከለማበት የተጋባበት እንዳይሆን መሰለኝ እንጂ። እሺ ኮነሬል ጥሩ ያሉት ሁሉ ትክክል ነው። አሁን ግን ሰዓቷ ስለሄደች ብሩ ሚስቱንና ለቫላንታይ እንዲ፣ አዎ ለቫላንታይ

እንዴን፣ ማሚዬ እንዲ መሰጠኝ ያደረገሽ ማስታወቂያ ምንድን ነው? የወላጆች ትኩረት ለልጆች መሆን አለበት ማሚ አይደለም። እናትነት ምንድን ነው፣ ከየት ነው የሚመዘዘው? የሚል ነው። ቀጥታ ያለምንም መንደርደሪያ ወደ ጉዳይ። እንዴ፣ ማሚዬ ያለምንም መንደርደሪያ የጉዳያችንን አመጣጥ ዘለሽ ማጅራቱ ይዘች ጠብ ታደርጊያለሽ። አይማሚ የገባሽ እኮ ነሽ እኮ ይልናል። አይገርምም? በጣም እናትና ልጆች በእንደዚህ አይነት የእድሜ ልዩነት እንደዚህ ሲግባቡ የትም አላየሁም። እዚህ ቤት ብቻ ነው። ደግሞት ማስታወቂያ ቫላንታይን ቫላንታይን ላይ በልዩ ሁኔታ ለማክበር ሆቴላችን ዝግጅቱን አጠናቅቆ እንግዶችን እየተጠባበቀ ነው። ይህንን የቫላንታይን ቀን ምክንያት በማድረግ ክፍር ለሚከራዩ ጥንዶች ልዩ የመኝታ ቅናሽ አድርገናል። ቫላንታይን ቀን ወደ ሆቴላችን ጎራ ካሉ በቅናሽ ዋጋ መኝታ ያገኛሉ። ከፍቅረኛዎት ጋር በተዋቡ ክፍሎቻችን ውስጥ የማይረሳ ጊዜ አሳልፋል። ሁሌ ቫላንታይን ቫላንታይን በሆን ይላል። የኛም አመጣጥ እኮ ለዚህ ጉዳይ ነበር። ማሚ ለምኑ? ለማስታወቂያው። አዎ ማሚ ከማስታወቂያው ተጠቃሚ ለመሆን የሆነ ጨለው ረጅል ና ሄደን ቫላንታይን ዴይ ላይ ብትንመል ፈሰሰን በልበት ሰምታችሁታለ ወይ ማሚ? ቆየ እኮ አየር ላይ። እንደ የሀገር ፕሮግራም ስፖንሰር አድርገዋል። የመኝታ ክፍል በቅናሽ ይከራያል እያለ የሚለውን ማለት ነው። አለባበስ ሴንት ቫላንታይን ለፍቅር ብለው ደማቸውን ያፈሰሱበት መስዋዕት የከፈሉበት የተሰዉበት ቀን ስለሆነ ቀይ መልበሶውን አይዘንጉ። በሰለጠኑ ባለሙያዎች በተሟላ መስተንግዶ አቀባበል እናደርግልዎታለን። ፍቅር ፍቅር በሚሸተው ሆቴላችን ውስጥ መጥተው ፍስስ በተል ይበሉበት። ለዚህም ሲባል የመኝታ ክፍሎችን በቅናሽ እናከራያለን። አለባበሱ ላይ ምንም ተቃውሞ የለኝም። ሺ ኮረጅ ግን ልባችን እናስተሳሰባችንን እንደዛ ከኮረጅ ነው። ጭ ማሚ፣ ምን ማለት ሽ? እንዲ ነው፣ ሆቴል የፈለገው ማስታወቂያ በፈለገው መንገድ መናገር ማስተዋወቅ ይችላል። ነገር ግን የዛነት በአሉን ስታከብሩ የአልጋ ክፍል በርካሽ ስለምናከራይ ኑና ባርጉ ማለት ነው። ማሚ፣ ከዚህ በፊት አክብረ ነው የለ ምንድንነው፣ አዲስ ነገር አለው? መጀመሪያማ ጥሩ መስሎ ነበረው፣ አሁን ግን ሳይሆን ሰው በዓሉን እያከበረ ያለው በየሆቴሉ በስጋ ታጅቦ አድርጎ ውስጥ ነው። የቫለንታይን አላማው ይሄ ነው አይመስለኝም። እስኪ ንገሩ፣ የት ነው እንደኛ ሀገር ባለ ሁኔታ ይሄ በዓል የሚከበረው? እሷ ልጅ የተያዘ ተማሪ፣ እሷን ጠይቂያት። አንተ አይደል? ሀሳቡን ያመጣሁት እኔ ነኝ ያመጣሁት። ራሱ ወሰታት ብሎ የመጣው የነገውን ቫላንታይን ለማክበር ዛሬ የተዘጋጃችሁ ትመስላላችሁ። ኦ የእንግዳችንን እየጠበቅን ነው። ምን አይነት እንግዳ? ከባድ እንግዳ አለብን። እንዲሁም ያው እንግዳችን መጣ። አባቢ ይባላል የእንዳልክ አባት ነው። ዘሩ ሞላ ኃይሌ ይባላል። አባቴ ነው እባላለሁ። አንቺስ ማን ትባያለሽ? ሮዳስ ሮዳስ አንቺ ታዲያ ምን ሆነሽ ነው ቀይ ያለበትሽው? አገርም እግሩ ሁሉ እንዲህ ቀይ በቀይ ቀይ የተነጠፈ በመሰለበት ሰዓት ይተኛታችሁ። ምን እንደነካው ቤቢ! አቤት አባቢ ቢሾ ቤቢሻ! አቤት አባቢ። ወይኔ ጉዴ! ዛሬ ምን ውስጥ ነው የገባሁት? ቤቶች እንዴት ዋላችሁ እንዴ? ዘሩ ሞላ፣ ቻለው ሁሉንም። እኔ የምለው አንተ ሰውዬ ጤነኛ ነህ እንዴ? እንዴት ማለት ምን እንዴት ትለኛለህ ደግሞ፣ እንዴት ይለኛል እንዴ? ዛሬ ሰው ሁሉ ቀይ በለበሰበት አገር ምድሩ ልክ ቀይ ስጋጃ ምንጣፍ የተነጠፈበት በመሰለበት በዛሬው ቀን አንተ ቻለ ሁሉንም አንተ ግን እንዲሆነ ትመጣለህ። ይዘሩ ሞላ ምን ስለሆነ ምን እንደሆነ አላቅም። ግን ፌብሩዋሪ 13 በቃ እንደዚህ ነው የሚለበስ። አይደለም እንዴት እንዳልክ ልክ ነው እንጂ አባቢ፣ በጣም አምሮባል። ቆይ፣ አይ፣ ዘሩ ሞላ፣ በምድር ላይ ከንቱ ሰው ማለት አንተ ነህ። በቃ ከንቱ አንተ። ከንቱ አትበለኝ። ከንቱ ይለኛል እንዴ ደግሞ? ከንቱ አንተ? አንተ ከንቱ አልከኝ? እሷ ባለፈው ምስኪን አለች ከንቱ ይላል እንዴ ኧረ ተው ከንቱ ምስኪን የማይገልጽ ዘሮሙት እኔ እኮ ሀቂ ሰው ትመስለኝ ነበር ለካስ ባዶ ነህና ዘሮ እንደ ባዶ ማ ይባል አባቢ ባዶ ሳይሆን የተማረ አስተማሪም የነበረ እና ብዙ የተለያዩ ስራዎችን ሰራ የነበረ ሰው አዎ ልክ ነው እንግዲህ ስማ ዋጠው ባይዋጥልህም ቻለው ዋጠው ምን ይሄ አንቱ እናንተ ናቸው አለቃ፣ እንደዚህ የምትጫወቱበት? አሁን ገና ገባኝ። ጨዋታ? የምን ጨዋታ ምንድን ነው የምታወራው? ጡረታ ከወጣ በኋላ በስተርጅና እንደ ወጣቶቹ ቫላንታይን ዴን ማክበር ትፈልጋለህ? እሺ ይሁን ፍቅረኛ ሄዳለች ፍቅረኛ የምን ፍቅረኛ ነው የምታወራው የሱ ናት ናት እሷም አዲስ አበባ ነው ያለችው እኔ ከሷ ሌላ አፍቅሬ የማላውቅ ዘሩ ፌብሩዋሪ 14 እኮ የፍቅረኞች ቀን ነው ታዲያ በፍቅረኞች ቀን ዋዜማ አንተ ቀይ መልበስህ አፍቃሪ ነኝ ልትል ነው ወዳንተ አስፈቃሪ ነኝ ልትል ነው ራፍ ራፍ ኋላ ይዘሩ ሞላ